የጌታ መቋቋሚያ ጦር ወይም ሎርድስ ሬዚስታንስ አርሚ ኤልአርኤ የተባለውን የአማፂ ቡድን መሪ ሲሆን በዓለም ላይ ካሉ ጨካኝና አስፈሪ አምባገነኖች መካከል አንዱ ተደርጎም ይታሰባል። ሕይወቱም ከመጀመሪያው አንስቶ እስካሁን ድረስ በጭካኔ በሽብርና በሺዎች የሚቆጠሩ ንጹሐን ሕይወትን በማጥፋት የተሞላ ነው። ታዲያ የዚህ ሰው ታሪክ ምንድን ነው? ጆሴፍ ኮኒ የተወለደው እንደ አውሮፓውያን አቆጣጠር በ1961 በሰሜን ዩጋንዳ በኦዴክ መንደር ውስጥ ነው። የአቾሊ ጎሳ አባል ሲሆን በአካባቢው የነበረው የእርስ በርስ ግጭትና የፖለቲካ አለመረጋጋት የልጅነት ጊዜውን ቅርጽ ሰጥቶታል። የኮኒ አመጣጥ በተወሰነ መልኩ ለውዝግብ ቢዳርግም ገና በወጣትነቱ ከትምህርት ቤት ወጥቶ በሃይማኖታዊና ባህላዊ ልምዶች ውስጥ መሳተፉን ይነገርለታል። በፈረንጆቹ 1980ዎቹ አጋማሽ አካባቢ በሰሜን ዩጋንዳ የአሊስ ኦማ ላኩዌና የተባለች መንፈሳዊ መሪ ወይም የመንፈስ ቅዱስ ንቅናቄ ማለትም ሆሊ ስፕሪት ሞቭመንት የመራችበት ጊዜ ነበር። ይህ ንቅናቄ በአቾሊ ጎሳ ላይ በመንግስት ይፈጸም የነበረውን መከራና የፖለቲካ ግፍ በመቃወም ነው የተጀመረው። ሆኖም ግን ብዙም ሳይቆይ የአሊስ ኦማ እንቅስቃሴ ሲዳከም ኮኒ የእሷን መንፈሳዊነትን ወርሻለሁ በማለት ራሱን የእግዚአብሔር ድምፅ አድርጎ መሾም ጀመረም። ሎርድስ ሬዚስታንስ አርሚ ማለትም ኤልአርኤን የተመሰረተው እንደ አውሮፓውያን አቆጣጠር በ1987 አካባቢ ሲሆን ኮኒ በዩጋንዳ የአስርቱ ትዕዛዛት ህግጋትን መሰረት ያደረገ መንግስት ለመመስረት እንደሞከረ ቢናገርም የቡድኑ ተግባራት ግን እጅግኑ ከዚህ የራቁ ናቸው። ከዩጋንዳ መንግስት ጋር እንደሚዋጋ ቢገልጽም ተግባራቱ ግን ከዚህ ፍጹም የተለየ ሆኑም። ዋናው ኢላማው የራሱ የሆነው ህዝብ ነበር፣ በተለይ ደግሞ የሰሜን ዩጋንዳ ንጹሃን ዜጎች። የኤልአርኤ የሽብር ተግባራት በጣም አሰቃቂ ነበሩም። ቡድኑ ወጣቶችንና ህፃናትን በጅምላ ከመንደሮቻቸው አፍኖ ይወስድ ነበር። ወንዶቹ ህፃናት ወታደሮች እንዲሆኑ ይገደዱ የነበረ ሲሆን ከ10 ዓመት በታች የሆኑ ህጻናት ምንም እንኳ በቀጥታ መሳሪያ ተሸክመው እንደ ወታደር መዋጋት ባይችሉም ኤልአርኤ ለተለያዩ አደገኛ ዓላማዎች ይጠቀምባቸው ነበር። ለምሳሌም እንደ ሰብአዊ ጋሻም እንደ መልእክተኛ ወይም ለሌሎች አደገኛ ተግባራት እንዲጋለጡ ይደረጉ ነበር። ሴቶች ደግሞ ለኮኒና ለሌሎች ከፍተኛ አመራሮች የግብረ ስጋ ግንኙነት ባሮችና ሚስቶች እንዲሆኑ ይደረጉ ነበር። የተሰረቁት ህፃናት እጆች በጭካኔና ግፍ እንዲጨማለቁና በዚህም ስነልቦናዊ ስቃይ እንዲደርስባቸው ተደርጓል። የራሳቸውን ወላጆች ወንድሞቻቸውንና እህቶቻቸውን እንዲገሉ እንዲሁም ሰውነታቸው ከሰውኛ ባህሪ ፍጹም በተለየ መልኩ እንዲቆራርጡም ይገደዱ ነበር። ይህ ደንብ መፍሰሱ አማካኝነት ስሬት የሚለው አሰቃቂ ልምምድ ሕፃናቱ ከቤተሰቦቻቸውና ከማህበረሰባቸው ጋር ያላቸውን ግንኙነት እንዲያቋርጡና ሙሉ በሙሉ ለኤልአርኤ ታማኝ እንዲሆኑ ለማድረግ ዓላማ ያደረገ ነው። በሰሜን ዩጋንዳ ያለው ህይወት በኮኒ የሽብር ጥቃት ምክንያት የፍርሃትና ሰቀቀን ህይወት ነበር። በዚህም ሳቢያ በመቶ ሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለው በተጨናነቁ ካምፖች ውስጥ ለመኖር ተገደዱም። የምግብ እጥረት፣ በሽታና ዘላቂ ፍርሃት የዕለት ተዕለት ህይወታቸው ሆነ። የሌሊት ተጓዦች የሚባለው አስከፊ ክስተት ተፈጠረም። በሺዎች የሚቆጠሩ ህፃናት በየምሽቱ ከመንደሮቻቸው ወደ ከተሞች ፈለሱም። ከኤልአርኤ አፈና ለማምለጥ ሲሉም በትምህርት ቤቶችና በሆስፒታሎች ወለል ላይ ይተኙ ነበር። ኤልአርኤ እንደሆነ የተቃወሙትን ሰዎች ከንፈርና ጆሮ መቁረጥንና የመሳሰሉ አሰቃቂ ተግባራትን መፈጸም ስራዬ ብሎ ይዘውታል። በሀያ ዓመታት ውስጥ ብቻ በዩጋንዳ ከመቶ ሺህ በላይ ሰዎች መገደላቸው እንዲሁም ከሁለት ሚሊዮን በላይ ሰዎች ከቀያቸው መፈናቀላቸውን ይገመታል። የዩጋንዳ መንግስት በኤልአርኤ ላይ ያደረገው ወታደራዊ ዘመቻ ቢቀጥልም የኮኒ ቡድን ድንበሮችን አቋርጦ ወደ ጎረቤት ሀገር መስፋፋት ጀመረም። ወደ ደቡብ ሱዳን፣ ወደ ኮንጎ ዲሞክራቲክ ሪፐብሊካን፣ እንዲሁም ወደ መካከለኛው አፍሪካ ሪፐብሊካን በመሄድ በዚያም ተመሳሳይ የሽብር ተግባራትን ቀጠለም። ይህ መስፋፋት ኮኒንና ቡድኑን ለመያዝ ዓለም አቀፍ ጥረቶችን ውስብስብ አድርጎታል። በነዚህ ሀገራትም ቢሆን ኤልአርኤ በንጹሐን ላይ አፈናም፣ ግድያና ሌሎች አሰቃቂ ጥቃቶችን ፈጽሟል። ታዲያ የኮኒ የጭካኔ ድርጊቶች የዓለም አቀፍ ትኩረት አገኙም። እንደ ፈረንጆቹ አቋጠር በ2005 ዓለም አቀፍ የወንጀለኞች ፍርድ ቤት ማለትም ኢንተርናሽናል ክሪሚናል ኮርት በኮኒና በሌሎች አራት ከፍተኛ የኤልአርኤ አዛዦች ላይ በጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ክስ አቀረበ። ይሁን እንጂ ኮኒን ለመያዝ አልተቻለም። በፈረንጆቹ አቆጣጠር በ2012 ኢንቪዚብል ችልድረን የተባለ ድርጅት ኮኒ 2012 የተባለ የቫይረስ ቪዲዮ በማህበራዊ ሚዲያ ላይ ለቀቀም። ይህ ቪዲዮ በቢሊዮኖች የሚቆጠሩ ሰዎች ዘንድ ደርሶ ስለ ኮኒ የጭካኔ ድርጊቶች ዓለም አቀፋዊ ግንዛቤ ፈጠረም። በዚህ ምክንያትም በኮኒ ላይ ዓለም አቀፍ ግፊትን ጨመረም። የዩናይትድ ስቴትስ ልዩ ኃይሎች ኮኒን ለመፈለግና ለመያዝ እንዲረዳቸው ወደ አፍሪካ ተልከዋል። ቢሆንም ጆሴፍ ኮኒ እስካሁን ድረስ አልተያዘም። በርቀትና አስተዳደር በሌላቸው የጫካ አካባቢዎች የመንቀሳቀስ ችሎታውና የተከፋፈለው የአዛዥ መዋቅር እሱን ለማግኘት አስቸጋሪ አድርጎታል። የኤልአርኤ ኃይል በከፍተኛ ሁኔታ ቢዳከምም እንዲሁም ብዙዎቹ ከፍተኛ አዛዦቹ ቢሞቱ ወይም ቢያዙም እንኳ ኮኒና ጥቂት የቀሩ ተከታዮቹ ዛሬም ድረስ እንደ ስጋት ይቆጠራሉ። የጆሴፍ ኮኒ ድርጊት የሰውን ልጅ የመጨረሻውን የጭካኔ ደረጃ የሚያሳይ ነው። በሺዎች የሚቆጠሩ ተገድለዋል፣ ታፍነዋል። የበርካቶች ህይወት ተመሰቃቅሏል። የስጋትና የስቃይ ህይወትም ሆኗል። የጠፋው የልጅነት ጊዜና የማይረሳው የስነ ልቦና ጠባሳ የኮኒ የጭካኔ ተግባራት ውጤት ናቸው። የተጎዱት ማህበረሰቦች አሁንም ገና በማገገም ሂደት ላይ ናቸው። የቀድሞ የህፃናት ወታደሮችም ወደ መደበኛ ህይወት ለመመለስ እየታገሉ ነው። የኮኒ ታሪክ የፍትህ አስፈላጊነትን የሰብአዊነት እሴቶችና የዓለም አቀፍ ማህበረሰብ እንዲህ ያሉ የጭካኔ ድርጊቶች ዳግም እንዳይከሰቱ ለመከላከል ያለውን ኃላፊነት ያስታውሳል። የዚህን ሰው ታሪክ የሰው ልጅ ምን ያህል ጨካኝ ሊሆን እንደሚችልና የመንፈስ ጥንካሬ እንዴት ሊፈተን እንደሚችል ማሳሰቢያ ነው።